እንዴት እነኚህ ሁሉ ኩነቶች በአዲስ አበባ ተካሂደው በሰላማዊ ፍጹም በሆነ ሰላማዊ ደማቅ ውብ ሆነው ሊጠናቀቁ እንደቻሉ ምን ላይ ሰንቶ ተወስደዋል? በሌሎች ስራዎቻችን እንዴት ነው የምናሰፋው? የመጡትንስ ለውጦች እንዴት ነው የምትመዝኑት? ምን እንድምታላቸው የሚለው በሚገባ ትኩረት ሊሰጠውም ትምህርት ሊወሰድበት የሚገባው ነው። ዋናው ህዝብ ነው ነው የምንለው እኛ በትክክልም ህዝብ ስለሆነ ማለት ነው። የአዲስ አበባ ነዋሪዎች ከመንግስት ጋር ተቀራርቦ በመስራት በምናደርጋቸው የውይት መድረኮች ተልእኮ ይዞ በተግባባንባቸው ጉዳዮች ላይ መፈጸም ላይ በምሳሌነት የሚጠቀስ ህዝብ ነው። በእያንዳንዱ ባደረግናቸው ኩነቶች ህዝብ ያላሳተፍንበት ባለድርሻ አካል ያላሳተፍንበት ብቻችንን የሰራ ነው ምንም ነገር የለም በክረምቱ ካካሄድ ነው ለመጀመሪያ በሀገራችን ከተካሄደው የክላይሜት ሰሜት ወይም ደግሞ የአየር ንብረት ለውጥ ጉባኤን ካየ ነው ሶስት ጉባኤዎች ናቸው በአንድ ጉባኤ በአንድ ወቅት ላይ የተካሄዱት ወደ 25 ሺህ የሚደርሱ የውጭ ዜጎች ወደ ሀገራችን በአንድ ጉባኤ የመጡበት የመጀመሪያው ኩነት ነው። በጣም ትልቁ ኩነት የሚባለው ማለት ነው። በእነኚህ ኩነቶች ከተማ ማጽዳት፣ ማሳመር ወይም ደግሞ የነበሩትን መሰረተ ልማቶች የበለጠ ለአገልግሎት ብቁ የማድረግ ብቻ ሳይሆን ህዝቡ ሚናው ምንድን ነው፣ እነኚህ ኩነቶችስ ወደ ሀገራችን ሲመጡ ምን ማለት ነው የሚለውን ከህዝብ ጋራ በየደረጃው ውይይት አድርገናል።